ወደ ሉለ ኢትዮጵያ ዘገባ አለፍን። በእስራኤል የሚኖሩ ቤተ እስራኤላውያን ለኢትዮጵያና እስራኤል ወዳጅነት መጎልበት የተሻለ ሚና እየተጫወቱ መሆኑን የሀገሪቱ የሀገራት አምባሳደሮች ተናገሩ። የሁለቱ ሀገራትን ግንኙነት ወደ ላቀ ደረጃ ለማድረስ ብዙ መስራት ይገባልም ተብሏል። ዮሀንስ ልጅ አለም የኢትዮጵያና የእስራኤል ወዳጅነት ታሪካዊና ልዩ ገጽታ ያለው ነው። የህዝብ ዲፕሎማሲ አንድ አካል የሆነው ከተለያዩ መገናኛ ብዙሀን የተውጣጡ የባለሙያዎች ቡድን በእስራኤል ጉብኝት ባደረገበት ወቅት በእስራኤል የኢትዮጵያ አምባሳደር ተስፋ ይታይህ በሀገራቱ ግንኙነት ውስጥ ቤተ እስራኤላውያን የኢትዮጵያን ባህልና ማንነት በማስተዋወቅ ጉልህ ሚና እየተጫወቱ መሆኑን ተናግሯል። ቤተ እስራኤላውያን በሀገሮቻችን መካከል የህዝብ ለህዝብ ግንኙነቱ እንዲቀጥል እያደረጉ ነው። አሁን እንደምታዩት ያለነው የቤተ እስራኤል የኢትዮጵያ ምግብ ቤት ውስጥ ነው። ምግብ ቤቱንም ግዝ ብለው ሰይመውታል እና የኢትዮጵያ ባህላዊ ምግቦችና መጠጦች የቡና ስነ ስርዓቱን ጨምሮ ያስተዋውቃሉ። እንደዚህ አይነት ምግብ ቤቶች በኢየሩሳሌም በቴልቪቭና ሌሎች ከተሞችም ታገኛላችሁ። ስታርቲንግ ፍሮም ጀሩሳሌም ቴልቪቭ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ በበኩላቸው የቤተ እስራኤሎች በእስራኤል ሀገር መኖር በሀገራቱ መካከል ያለውን ታሪካዊ ግንኙነት ለማጠናከር ድልድይ ሆኖ የሚያገለግል ነው ብለዋል። ዚስ ኮሚዩኒቲ ዊች ኢስ ማይ ኮሚዩኒቲ የቤተ እስራኤል ማህበረሰብ ማለትም እኔ የተገኘውበት ማህበረሰብ በሀገሮቻችንና በህዝቦቻችን መካከል ህያው ድልድይ ሆኖ እያገለገለ ይገኛል። እኔን እንደ አብነት ብታነሳ የእስራኤል ፓርላማ አባል ሆኜ በተመረጥኩበት ወቅት ያደረግኩት የመጀመሪያው ተግባር በኢትዮጵያና እስራኤል ምክር ቤቶች መካከል የወዳጅነት ማህበር መመስረት ነበር። ፓርላሜንታሪ ፍሬንድሺፕ አሶሲሽን ብትዊን ኢትዮጵያ አንድ ኢዝራኤል። የእስራኤል ክነሴት ፓርላማ አባል የሆኑት ክብርት ጸጋ መላኩና ፕኒና ታማኖ ሻታ በበኩላቸው የሁለቱ ሀገራት ወዳጅነት ካሉት መሰረቶች አንጻር በላቀ ደረጃ መጠናከር አለበት ነው ያሉት። እኔ ኢትዮጵያ ውስጥ ጎንደር ነው የተወለድኩት። አማርኛ ተናጋሪ ነኝ። የህብሩ ቋንቋንም እችላለሁ። የኢትዮጵያና የእስራኤልንም ባህል አውቃለሁ። የቤተ እስራኤላውያን ማህበረሰብ በቁጥር ከሁለት በመቶ ያነሰና በቁጥር ጥቂቶች ብንሆንም ጠንካራ ማህበረሰብ ነው። መጠናከራችን ደግሞ ኢትዮጵያንም እስራኤልንም ለመጥቀም መልካም ነው። እኔ እንደማስበው በእስራኤልና በኢትዮጵያ መካከል ያለውን ትብብር ማጠናከር በጣም ጠቃሚ ነው። በሀገሮቻችን መካከል ትስስሩን ማጎልበት ድልድይ መሆን ላይ መስራት ይገባናል። በጤና በንግድና በሌሎች መስኮች በጋራ ብዙ ስራዎች መስራት ይጠበቅብናል። በእስራኤል 180 ሺህ የሚጠጉ ቤተ እስራኤላውያን እንደሚኖር ይገምታል። ቤተ እስራኤላውያን በሁለቱ ሀገራት መካከል የቆየውን ታሪካዊ ትስስር በባህል በንግድና ኢንቨስትመንት ዘርፎች እያጠናከሩት ይገኛሉ።